ማላችሁ እንዴ? በቀላሉ የምትሰቃየው ደካማ እንኳን አምስ ነው ነበር። እኔ ደካም አይደለሁ። አዎ፣ እኔም ጨካኝ ሊሆን እሺ፣ ነው የማውቀው የሰው ስሜት መጫወት አይደለም። እሺ፣ እኔም በሰው ስሜት መጫወት አስደስተኛ። እኔም ታውቀኛለህ። ሁላችሁንም የእጃችሁን እሰጣችኋል። ሴት መሽን ለምን እድል ነው እንደዚህ መጫወቻ ያደረገኝ። የውልሽ እኔ መጫወቻ አላደረግኩሽም። አንድ ድል እሰጠሃለሁ። ይች ምናምንቴ ወደዛ ብላት። የድሮ ፍቅራችን እንድናድስ ጠይቃለሁ። የድሮ ፍቅር የነበረን ከሄደን ጋር ብቻ ነው እንዴ? እኔስ ከአንቺ ጋር ስምምነት እንጂ ፍቅር አልነበረን። አንተም፣ ይች ምናምንቴም፣ ይህም ቤት ለቃችሁ እንድትወጡ እፈልጋለሁ። ይቅርታ አልገባኝም። አማርኛ ነው የምናገረው። አሁኑን ውልቅ በል። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት ነው። እዚህ ቤት ያመጣሁህ እኔ ነኝ፣ እማስወጣህም እኔ እሆናለሁ። ዳኒ ዋጋ የከፈልኩበት ፍቅረኛዬ ነው ማለት፣ ብዙ ጥሩና መጥፎ ነገሮችን አሳልፈናል። ዳኒ ከፍቅረኛ በላይ ነው። ስለዚህ ስለዚህ ልለምንሽ፣ እባክሽን ልለምንሽ። ምንድነው? ምን ለመንሽ? ዳኒን ተይልኝ። ምን አውቃለሁ የጠየቅኩሽ ነገር ከባድ እንደሆነ ግን ሴት ልጅ ነች፣ ተረጂ ዳኒ እንደተውልሽ እየለምንሽ እባክሽን፣ ይቅር በላይ እየሻሉ ምግባችን እንኳን ይሆን? ለምን ወደፊት እንጂ ወደ ኋላ መመለስ። ቆይ ግን ሚሽን አይቶ ነው የወደደሽ? ይሄን ጥያቄ ልጠይቅሽ ነበር። በዚህ ይቅር በለኝ፣ ተለውጫለሁ። እንደ ድሮ ሰላም ነው እኔ ለሱ አላንሰ። ምንድን ነው ምትጋብሽ? በልክ አልሆናል አለኩ። አንተን ብትሆን ውልቸር ላይ እያርክ መጫወቻ የማድረግ ይችል ነበር። ምንም ነው ማለው። የሰይጣን ስራሽን ስትሰሪ እንደነበረ፣ ምንም ነገር እኮ ማስታወስ አልችልም። የመርሳት በሽታ አለብህ። የትኛውን እንዳስታወስ የፈለግሽው? የትኛውን ነውርሽን ልንገርሽ? ፊቴን በወጤ የለቀለቅሽውን፣ ጭንቅላቴ ላይ ውሃ የደፋሽውን፣ ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረውን? አባባ ሁሉን ነገር እንደሚያስታውስና እንዲሁም ደግሞ ከዚህ በፊት ያደረገችውን ነገር በፊቱ ላይ ወጥ ስትቀባው እንደነበርና ውሃ ስደፋበት በጣም ብዙ ነገር ከዳኒ ጋር ስትዳሩ የነበረውን የቱን እንዳስታውስልሽ ነው እየፈለግሽው? አያስታውስም። የምትይው ነገር ሌላ ምንድ ነው የቀረው? በማለት እንግዲህ ቴናን ተናግሯታል ማለት ነው። በነገራችን ላይ በጣም በብዙ ነገሮች አባባ ታግሷት ነበረ፣ አሁን ላይ ማለት ነው። እንደዚህም ሆኖ ቴና አሁንም ተንኮል ከመስራት ከመስራትና ለነሱ ክፉ ነገር ከማሰብ ወደ ኋላ አላለችም ማለት ነው። እንግዲህ ሽማግሌውን ፊት ለፊት ስትናገረው ነበር። እንዴት በዚህ መልኩ እንደዚህ ሁላችሁም እኔ ልትበቀሉኝ ትችላላችሁ። እኔ ግን ለእናንተ ያሰብኩት ነገር አለኝ። ቆይ አሳያችኋለሁ በማለት እንግዲህ ለሁላቸውም እየዛተች ትገኛለች። ቴና ምንም የሚገባት ሰው አይደለችም። በነገራችን ላይ ምክንያቱም ቀን በቀን ቀን በቀን ተንኮ ሁል እያሰበች ነው እንጂ ከጥፋቷ ምንም እየተማረች ወይንም ደግሞ እየተመለሰች የመጣችበት አንዳችም ነገር የለም ማለት ነው። ሁል ጊዜ ክፋት እንደተማረች ነው እና በአሁኑ ፓርት ኒቭን ይህን ሁሉ እውነታ ይህን ሁሉ ነገር እያወቀች ራሱ አሁንም እነሱን ለመጉዳት እና እነሱን በቃ ለማጥቃት እጅግ በጣም እንግዲህ ሀሳብ እየያዘች ትገኛለች ማለት ነው። አልተዋችሁም ብላ እየፎከረች ነው እና በጣም ከባድ ሰው እንደሆነች ነው በነገራችን ላይ እየተረዱት ማለት ነው። አንዳንድ ነገር ሲነቃበት ቢያንስ እንኳን ከጥፋቱ ሊመለስ ይችላል። ሌላ ነገር ጥፋት መስራት ሳይሆን ከጥፋቱ ይብል ለመመለስ ራሱ ዝግጅት ያደርጋል ማለት ነው። እሷ ግን አሁንም የባሰ ነገር ነው እያሰበች ያለችው ማለት ነው። እንግዲህ ያው ዳኔ የሄደን ፍቅረኛ እንደሆነ በግልጽ አቃለች ማለት ነው። እስከ ዛሬ ለምንድን ነው እንደዚህ ስትጫወትብ ነበር ወይ? ለምንድን ነው እንደዚህ ያታለልከኝ? በማለት እንግዲህ እሱ በጥያቄ በጣም እንትን ስትለው ነበረ። ሲቀጥል ደግሞ በጥፊ አጭለዋለች ማለት ነው። እንዴት እንደዚህ ታደርገኛለ? እንዴት እሷን በእኔ ላይ ታመጣለ? እኔ እኮ በጣም ወድጄ ሀፍ ቅሬ ነበረ። እንደዚህ የምደክመው ስንት ነገር የምሆነው እኮ አንተን ለማስደሰት ነበር። አንተ ግን አይገባህም እያለችው ነበር ማለት ነው። ዳን እንግዲህ ከእሷ የራቀበት ምክንያት ማለት ነው አንድና አንድ አዎ እኔ ለጥቅም ነው የቀረቡት፣ ግን ደግሞ አንቺ ሁል ጊዜ ተንኮል እንዳሰብሽ ነው እኔ ሲልኩ መረረኝ። አንቺ በሄድሽበት ተንኮል ነው። በቃ ካለ ተንኮል ሌላ ምንም አይነት ነገር የለሽም ብሏታል ማለት ነው። ስለዚህ ሰው ስለመግደል፣ የእነሱን ነገር ስለመውሰድ ምናምን ነገር ነው። በተለይ ሰው ስለመጉዳት ያህል ምንም አትጨነቅም፣ ቅንጣት ታክል ራሱ እንኳን አትጨነቅም ማለት ነው። እና ይህን ነገር እያየው እንዴት ከአንቺ ጋር ልቀምጥ? በጣም ተጨናነቁኝ እኮ እንዴት በእኔ ላይ እሷን ትይዝብኛል? እሷ ከአንቺ በፊት ነች ብሏታል ማለት ነው። ስለዚህ ኤደን በፊት ፊት የነበረች ነው እንጂ ከእሷ በኋላ የመጣች አድለች ማለት ነው። ሲቀጥል ደግሞ እየተከበረ ቤቴ ነው፣ እዚህ ባለትዳር ነኝ። እናንተ ምን ትሰራላችሁ? ከዚህ ኤደን እና እንዲሁም ደግሞ ዳኔ መውጣት አለባችሁ፣ ውጡልኝ በማለት እንግዲህ እሷ ተናግራለች ማለት ነው። ያ ማለት እኔ ባለትዳር ነኝ፣ ስለዚህ እኔ ሙሉ መብት አለኝ እያለች ስትናገር ነበረ። ቤቱ ያንቺ አይደለም የአባባ እንጂ፣ ያንቺ አደለም። አባባ ውጡ ካለኝ እወጣለሁ፣ አንቺ ስላልሽኝ ግን አልወጣም ብሏል ማለት ነው ዳኒ። ስለዚህ አባባ ለምን እነሱ እኮ በጣም ምርጥ እንግዶች ናቸው፣ አይወጡም ብሏታል። ሲቀጥል ደግሞ አንቺ እኮ ነሽ ወንድሜ ነው ብለሽ ያስተዋወቅሽን፣ ስለዚህ እንደ ወንድም ተቀብለናል፣ እኛም ተንከባክበን እንግዳ ይዘናል።

ይህ ደግሞ እንግዲህ ቀጣይ ፓርት በጣም ብዙ ነገሮች አሉ፣ እሷ የምትናደድበት የምትበሳጭበት ማለት ነው። ግን ደግሞ እንደዚህ ስትናደድ ስትበሳጭ፣ የሆነ ሰው እንዳትጎዳና ያልሆነ ውስጥ እንዳትገባ እኔ በጣም ያሳስበኛል ማለት ነው። በእርግጥ ግን አባባ ብዙ ነገሮችን ጥንቃቄ አድርግያለው። ምን ሆነና ስራ እሷና እሷን ብቻ ነው መከታተል ያለብኝ፣ ስለዚህ እያንዳንዱ ክላሶችም ካሜራ አድርግያለሁ ብሏል ማለት ነው። አዎ ብሎ ነበር ራሱ ቃ ራሱ ይህን ነገር እሷ ስትናደድ እንደዚህ ስታረግ መጥፎ ከነገር ከማድረግ ወደ ኋላ አትልም፣ ስለዚህ ይህ ነገር በሳቅ መታለፍ የለበትም አባዬ ብሎ ነበር። እንዲሁም ዳኒ ደግሞ አዎ እሷ በጣም ተንኮል ታስባለች፣ መጥፎ ነገርም ታደርጋለች ብሏል። ግን ደግሞ አባባ በጣም በብዙ ነገር ጥንቃቄ እየተከታተላት እንደሆነ እንግዲህ ለሁላቸው ተናግሯል ማለት ነው። ያው አባባንም በጣም አመስግናለች ሄደን ማለት ነው። ምክንያቱም አባባ አንተ በጣም ብልህ ሰው ነህ ብላለች ማለት ነው። እና በነገራችን ላይ ሁላቸውን በደስታ ሲጫወቱ አንድ ላይ ሲሆኑ እጅግ በጣም ነው ደስ የሚሉት ማለት ነው ዳኔና እንዲሁም ሄደን አንድ ላይ ሆነዋል። ሌላው ቃሊብ ነው። ቃሊብ እንግዲህ አሁን ላይ በእርግጠኝነት ከትሁት ጋር አብረው ይሆናሉ ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ ያው ሽማግሌውን ይብን ባፈቅር ምን ይመስላል አባዬ ብላ ትሁት ተናግራ ነበረ። ግን ደግሞ ሽማግሌውም እጅግ በጣም ነው ደስ የሚለኝ አንቺንማ እደርሻለሁ ብሏታል ማለት ነው። እና ማፍቀር እኮ ደስ የሚል ነገር ነው ልጄ ብሎ ተናግሯታል። ሲቀጥል ደግሞ ኤደንም ያው ስለ ፍቅር እንትን ብላለች ማለት ነው። ጠይቃት ነበር፣ ለምንድን ነው እንደምትወጪ እንደምታፈቅሪው ለምን አትነግሪውም ብላ ነበር። ግን ደግሞ አሁን አደለም እኔ በጣም እፈራለሁ ብላለች ትሁት ማለት ነው። ስለዚህ ቃሪብን ማለት ነው ያው ወደዋለች፣ አፍቅረዋለች። በነገራችን ላይ ራሱ ቃሪብም የሚወዳት የሚያፈቅራት መስሎ ነበር ግን ደግሞ አሁን ላይ በመጀመሪያ የወደደችው ያፈቀረችው እሷ ነች ማለት ነው። ራሷ ትሁት ነች በእርግጠኝነት አሁን ላይ የብቸኝነት ጊዜ ማሳለፍ ራሷን ማዳመጥ እየፈለገች ይህም እንግዲህ ኤደንና እንዲሁም ደግሞ ትሁት ስለ ፍቅር ማለት ነው እንዲሁም ደግሞ ትሁት ፍቅር ስለያዛት ስለ ጉዳዩ ሲያወሩ ሁለታቸው ሲያወሩ ስለሰማ፣ እናንተ እዚህ ቁጭ ብላችኋል፣ ቴሌቪዥን በሰላም መንገድ ታያላችሁ፣ እዚያ ሌላ ጦርነት ውስጥ ተከፍቷል በማለት እንግዲህ ለቃሊብ እና ለሽማግሌዎች ተናግሮ ነበረ። ምክንያቱም ያው ራሷ ትሁት ፍቅር እንደያዛት ዳኔ ተናግሯል ማለት ነው እንዴ! እጅግ በጣም ደስ የሚል ነገር ነው። ለእኔ ግን አልነገረችኝም፣ ፍቅር እንደያዛት ምናምን በማለት ቃሊብ ተናግሮ ነበር። አዎ፣ ለእኔ ግን ነግራኛለች፣ እያሳካላት እጅግ በጣም ደስ የሚል ነገር ነው በማለት ሽማግሌውም ተናግሯል። ሲቀጥል ደግሞ ቃሊብ አሁን ላይ ስጦታ ሰጥቷታል ደግሞ ማለት ነው። የብር ስጦታ ነው የሰጣት ለምትወጁ ለምታፈቅሪው ሰው ስጭው ብሎ ሰ ተሰጥቷታል ማለት ነው። እሷም እሺ ብላ በደስታ ተቀብላለች ማለት ነው። ስለዚህ ትሁት ይህንን ስጦታ የምሰጠው ለራሱ ለቃሊብ ይሆናል ማለት ነው፣ በእርግጠኝነት እና ስለምታፈቅሪው ሰው እስኪ አንዳንድ ነገር ንገሪኝ። በእርግጠኝነት አንቺ ያፈቀርሽው ሰው በጣም እድለኛ ነው በማለትም ገልጿል ማለት ነው። እና እጅግ በጣም ነው ደስ የሚለው። በዚያ ላይ ደግሞ የሰጣትን ስጦታ በእርግጠኝነት አስባበት፣ አቅዳበት አሁን ለራሷ በቃ እያሰበች ነው ማለት ነው። የራሷ ጊዜ ወስዳለች ይህን ነገር ካሰበች እና ነገሮችን ካሰላሰለች በኋላ የሚገባውን ስጦታ ስጭ ብሎ ስለሰጣት ቃሊብ በእርግጠኝነት ለራሱ አሳልፋ ትሰጠዋለች ማለት ነው። ስለዚህ የምትወደው የምታፈቅረው ራሱ ቃሊብ እንደሆነ ያቃል ማለት ነው። በነገራችን ላይ ኤደን እንዲሁም ቃሊብን አግኝተው ነበረ ማለት ነው፣ ተገናኝተው ነበር። እና ለምንድን ነው የማታገበው? ሚስት ያስፈልጋል። ቤተሰቦችን የምታከብር፣ አንተንም የምትንከባከብ፣ የምትወድ ስርዓት ያላት ሴት ልክ እንደ ትሁት ስርዓት ያላት ሴት ያስፈልጋል። ትዳር ግድ ነው ብለዋለች ማለት ነው። እና አሁን ላይ እንደዚህ ያለ ሰው የት ይገኛል ብለች ነው። ሲቀጥል ደግሞ ቴን ቴናኮ አሁን ላይ ፍች አላደረግንም። በጣም አስቸግራኛለች። የፍቹን ነገር እንድጨርስልኝም በጣም በተደጋጋሚ ጠይቂያታለሁ። ግን ደግሞ አሁን ላይ እሺ እያለችኝ አደለም። ስለዚህ ሰማንያ ስላለ እኔ ሌላ ማግባት አልችልም እኮ። ምን እንደማደርግ ግራ ገብቶኛል በማለት እንግዲህ ቃሊ ለኤደን ነግሯት ነበር ማለት ነው። ኤደን ኤደን ሰማንያ ብቻ እኮ አደለም ዋናው የሰው ልጅ በልብህ ራሱ ውስጥህን አሳምንኸው ከሆነ ወረቀቱ መቀመጡ ብቻ እንትን የለውም ዋጋ የለውም፣ ብላለች ማለት ነው። ስለዚህ ውስጥ እናንተ ጽድት ማለት አለብህ። ለትዳርህ መዘጋጀት አለብህ። ለፍቅርህ ቦታ መስጠት መቻል አለብህ። እሱ ቀስ ብሎ የሚሄድ ነው። አሁን ላይ ግን ፍቅርህን ጀምር ለማለት ነው ባጭሩ ማለት ነው። እና ፍቅር ውስጥ እንዲገባ ወይንም ደግሞ ስለ ትዳር እንዲያስብ ለማድረግ ነው። ስለ ቲና ጋ ባለው ነገር ደግሞ በሂደት ሁሉ ነገር የሚሄድ ይሆናል ለማለት ስለፈለገች ነው ማለት ነው። እና ቲና ደግሞ አሁን ላይ ፍች ልታደርግለት አልፈለገችም። አይቻልም ብላለች። ነገሮቹን በሙሉ እናስተካክል፣ እኔ እናንተ አብረን እንኑር፣ እኔ በጣም ተቀይሬያለሁ እያለች በጣም ብዙ ነገር እያለች ነበረ። እንዲሁም ለሽማግሌው እኔ በጣም ተቀይሬያለሁ፣ ይቅርታ አድርግልኝ እያለች ነበረ። ግን ደግሞ እሷ መቼም አትቀየር፣ ምክንያቱም አሁን ላይ ራሱ በጣም እየዛትሽ ነው ያለችው ማለት ነው። ሲቀጥል ደግሞ ዳኒን ደግሞ ተይልኝ ብላ ኤደንን አግኝታት ነበር። ሴት አደለች ሞ የአንቺን ለሴት እንዴት አታዝኝም? መን ዳኒን በጣም ነው የምወደው ማፈቅረው። ስለዚህ እኔ ያለሱ መኖር አልችልም። እባክሽን ከሱ ራቂልኝ። ኤደን ተረጅኝ በማለት እሱ በጣም ስስ ጎኔ ነው፣ ሁሉ ነገሬን ያቅልኛል እንደሱ የሚረዳኝ ማንም የለምና፣ አዋክሽን እሱን ተየልኝ በማለት እንግዲህ አይኗን ፍጠጥ አድርጋ ኤደንን ጠይቃት ነበር። እንዴ እሱ ኮ የኔ ፍቅረኛ ነው እንጂ እያንች አደለም። ከመጀመሪያውም እኔን ነው የሚያውቀው። ስለዚህ በፍጹም እኔ እኮ ሌላ ቁስ ነገር እኮ አይደለም የጠየቅሽኝ የጠየቅሽኝ ፍቅር ነው እንደ እንጀራ ቆርሼ አልሰጥሽም በፍጹም የፈለግሽውን ነገር ላደርግልሽ አልችልም ዳኔ የኔና የኔ ብቻ ነው ስለዚህ አርፈሽ ተቀመጭ አርፈሽ ካልተቀመጥሽ ስለ ዳኔ የሆነ ነገር አደርጋለሁ ብትይ ጠባችን ከኔና ከአንቺ ጋር ነው የሚሆነው በማለት እንግዲህ አስጠንቅቃታለች ማለት ነው ያው ቲና እጅግ በጣም ነበር የተበሳጨችው በስተመጨረሻም እንግዲህ ሽማግሌው ማለት ነው። ጓደኞቼ ዘመዶችን ዘ ሰርግ እንድትመጣ ብሎኛል በማለት የሰርግ ወረቀት ለቲና ለቃሊብ፣ እንዲሁም ደግሞ ለኤደንና ለዳኒ ለዳኔ ሰጥቷቸዋል። ለትሁት አልሰጣትም። እኔ ቤተሰብ አደለሁም እንዴ ብላ ነበረ። አዎ አይደለሽም ብሏታል፣ ሽማግሌው ማለት ነው። ለምንድን ነው ይህን ያክል የምትበድሉኝ ብላ ተነጫጫለች። በመጨረሻ ያን ጊዜ ኦርችን ሊያድርጌ በነበረ ምን አለ እንደው በዚው በቀረ ስትል የማያስታውስ መስሏት ነበር ግን ደግሞ እንደሚያስታውስ ነግሯታል ማለት ነው የትኛውን ልንገርሽ ሰይጣን ስራሽን እያንዳንዱ እማላቅ ይመስልሻል ወይ ፊቴን በወጥ የለቀለቅሽብኝን እንዲሁም ከራሴ ላይ ውሃ የደፋሽብኝን አንችና ዳኒ ፍለፊቴ ስትዳሩ የነበራችሁትን የቱን እንድታስታውሽ፣ የቱን እንዳስታውስ ነው የፈለግሽው? ለምንድን ነው አርፈሽ የማትቀመጭው? በማለት እንግዲህ እውነቱን ነግሯታል፣ እንደሚያስታውስ እንደሚያቅ፣ ሁሉን ነገር እያንዳንዱ ነግሯታል። ቃ ዳኒ ሳይቀር ማለት ነው። በነገራችን ላይ እጅግ በጣም ነበር የደነገጠው፣ ምክንያቱም ሁሉን ነገር ስለሚያስታውስ ማለት ነው። እና ይህን ያክል ብዙ ነገሮችን ብዙ መከራዎችን አሳልፏል አባባ። እንደውም እሷን በጣም ዝም ብለዋታል፣ ታግሰዋታል ማለት ነው፣ እውነት ለመናገር እና ቴና ከዚህ በኋላ ይሄን ነገር ሰማቻርለ ይሄን ሁሉ እንደሚያቅ ምንም እሷ ወደኋላ የምትለው ነገር የለም። ከዚህ በፊት አሳግተው ምን ብለው አስመትተው አስደብድበው ስንት ነገር አድርጋ ሞተ ምናምን ወረቀት አሰርታ ረየሷ ተንኮል አያልቅም። ስንት ነገር አድርጋ አሁንም ዓይኗን አፍጣ ከዚያ ቤት አልወጣችም እንዴ! ሰው እንዴት በሰራው ስራ እንኳን አፍሮ ዘወራ አይልም። እሷ ግን እናቴ መውጣት እንኳን አልፈለገችም ማለት ነው። እና በጣም ከባድ ሰው ነች። እንግዲህ እስኪ እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ወደ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላቸው።